ነው እያበላሸ ነው ያለው እና ልጅቷ ደግሞ በአሁን ሰዓት ዘና ጭንቀት ላይ ነው ያለችው ገባሽ አዎ እንትና ሄርሜላ ሄርሜላ ምክንያቱም ጓደኛዬ ስለሆነች የጓደኛዬ ነገር ይመለከተኛል እና አሁን የጓደኞች ነገር ከተመለከተ ቤተሰብ ጉድ ሊወጣ ነው። ጉድ ጉድ ጉድ ጉድ ጉድ ነው። እንግዲህ ታውቃላችሁ፣ አቶ ወይዘሮ ወይዘሪት ሄርሜላ እርጉዝ ነኝ ብላለች። እንግዲህ ቤተሰብ በጣም ከባድ ነገር ነው። አሁን ይኸውላችሁ፣ አሁን ጉድ በጣም ከባድ ጉድ እየመጣ ነው። እዚህ ጋር ቤተሰብ ለምን መሰላችሁ አሁን አቶ አብርሃም እንግዲህ እዛ ጋር ማስወልዶ እዚህ ጋርም ሊያስወልድ ነው። እንግዲህ ከማን እንዳረገዘች ብቻ አይታወቅም። እርጉዝ ነኝ እንግዲህ የእርግዝና ስታይል ነበር ስታደርግ የነበረው፣ የአብርሃምን እጅ መላስ፣ የአብርሃም መቀለለስ፣ እና በጣም የሚገርማችሁ ነገር ማለት ነው አንዲት ጓደኛዋ ባት ታስታውሳላችሁ፣ የሆነ ሰዓት ላይ ደውላ አሁን ስለ እሷ የምናገረው ነገር አለ። እርጉዝ ትሁን እርጉዝ አትሁን ምን ለማድረግ እንደፈለገች ሄርሜላ እስቲ ምን እንደምትለን ከጓደኛዋ እንሰማለን ማለት ነው። ትክክለኛ የሄርሜላ ጓደኛ ነች እቺ። ትክክለኛ በደንብ ባርጋችሁ ስሟት ምን እንደምታወራ እስቲ እንሰማታለን። ትላንት ግን ሄርሜላ ምን እንደምትልቀሰለሰው እኔ አንተ ካለህ ልኝ በቂ ነው። እኔ እንዳካለህ ልኝ ምን እምትለው እንደዚህ ናቸው። አነሱም መጀመሪያ ይደውሉና ለሁን ነገር፣ ሄሎ ሰላም እህት፣ አለን አለን ሰላም ነው እናት፣ እንዴት ነሽ? አለን አለን፣ እንዴት ነሽ? ስልኬን ያው በቀደም ለታ ነው ከሰው የተቀበልኩት። ናልሺ። እሺ፣ ሰላም ነው አለን አለን። እንዴት ነሽ? እኔ የምልሽ ስለ ሩስታና ስለ አብርሃም ጉዳይ ነበረ፣ የሄርሜላ ጉዳይ ላይ ማለት ነው። እሺ፣ ምንድን ነው ይሄ እሱ ነገሩ? እሺ እኔ በማየው ነገር ላይ ማለት ነው እሺ ቀርቤ እኔ ስለማያት ማለት ነው እና እርግዛለች መሰለኝ ይመስለኛል እና በዚህ ጉዳይ ላይ አብርሃም ምን እያሰበ እንዳለ ለማወቅ ፈልጋለሁ ወይ ምክንያቱም አንዴ ከሩታ አንዴ ከሄርሜላ እያለ በቃ ነገሮቹን እያበላሸን ያለው እና ልጅቷ ደግሞ በአሁን ሰዓት ጭንቀት ላይ ነው ያለችው ገባሽ አዎ እንትና ሄርሜላ ሄርሜላ ተጨናንቃለች። እሺ እኔ ምልሽ አንድ ጥያቄ ልጠይቅሽ አንቺን ሄርሜላ የሰው ባል ቀምታ የሰው ባል ነው እንትን ያለችው ማለት ነው የሰው ባል ነው ያው ከእሱ ነው እንደዚህ የተለከሰከሰች ያለችው ማለት ነው። ምንድን ነው አሁን አንቺ ሀሳብሽ ምን ለማለት ፈልገሽ ነው? ጋር ከሩታ ጋር የሚላል እያየሽ ነው። አንቺ ሄደባት እንጂ እሱ አልመጣችበትም። እሷ ገባሽ፣ በነበራቸው ላይፍ አንድ ላይ ነበሩ። ከሩታ ጋር ተጣልተው አሁን ደግሞ ከእሷ ጋር ተስማምተው አንድ ላይ በነበሩበት ሰዓት እንደገና ደግሞ በመሀል ሩታ ጋር ይሄዳል እሷ ጋር ይመጣል። እና ምንድን ነው ይሄ ነገር እ አልገባኝም እኮ አሁን እኮ ልንገርሽ፣ እሷ ራሷ ማለት ነው ሄርሜላ ራሷ እኮ በጣም ከባድ ጥፋተኛ ነች። አንደኛ ሩታ ቤት ሄዳ ሩታ ቤት ሩታ ቤት ሄዳ እስከ መቀመጥ ድረስ ሩታ አልጋ ላይ እስከ መተኛ ድረስ ምንድነው? ለምን አደረገች? እኮ ሩታ ራሷ በፈለገች ሰዓት ታባረዋለች። በፈለገ በፈለገች ደግሞ ደሞ በፈለገች ሰዓት ደሞ ናም ትለዋለች። እንደዚህ አይነት ደግሞ ትዳር ነው ህይወት ሊሆን አይችልም። እኔ በማየው መንገድ እንደዛ ነው ይመስለኝ። አኬ፣ ኦኬ አሁን አንቺ የምትፈልጊው ኧረ፣ ቆይ ቆይ አንዴ ሄር ከሄርሜላ ጋር ባለችበት ሰዓት ላይ ለምንድን ነው አሁን ሌላ ነገር የምታመጣው ሌላ ታሪክ ውስጥ የምትገባሉ እኮ? አሁን እኔ ምልሽ እኔ ምልሽ ማለት ነው አሁን ሄርሜ አብርሽ እና ሩታ እንዲለያዩ ከሄርሜላ ጋር እንዲሆን ነው አንቺ ፍላጎትሽ? አይ እንዲለያዩ ፍላጎት ሳይሆን የኔ ፍላጎት ሳይሆን፣ እሱ የእነሱ ፍላጎት ነው። መጀመሪያ ፍላጎቱ የአብርሃም ነው። ከሩታ ጋር ያለው ነገር ጨርሻሉ ብሎ ወደ ሄርሜላ አስተዋላለን እንዴ፣ ከዛ በኋላ ደግሞ እንደገና ወደ ሩታ። ሩታም ደግሞ ስትፈልግ ታባሯለች፣ ስትፈልግ። ይሄ እኮ ጋጋ ጨዋታ አይደለም፣ ይሄ ህይወት ነው። ገባሽ? እዚህ ጋር የእሷ ህይወት ስለተበላሸ ሰለሙ ህይወት መበላሸት የለበትም። ምክንያቱም ጓደኝ ስለሆነች የጓደኝ ነገር ይመለከተኛል። እና አሁን የጓደኞች ነገር ከተመለከተ ለምን ጓደኛሽን አርፋ እንድትቀመጥ አታደርጋትም? የባለትዳር ትዳር ወንድን ለምን ታጠምዳለች? ይመጣባት ነው። ሳቁ የሚመጣባት አይደለም። እሷ አርፋ በተቀመጠችበት ነው እሱ የሚመጣባት። ገባሽ? እሷ በቃ እኔ አልፈልግም ካሁን በኋላ ማለት ነው። አሞኛል ብላ ስታስመልስ ምናምን ነበር። ቪዲዮ ማየት አይጠበቅብኝም፣ እኔ በቅርብ ስለማውቅ ሁሉም ነገር ቪዲዮ ማየት አይጠበቅብኝም። አሟት ነበረ እንዴ? አሁን እኮኛ ግራ እኮ ነ ያጋባ አሁን አብርሃምም ነው ግራ ሰው የሚያጋባው። ያው እኔ አላውቅም፣ ብቻ እሱ ነው ግራ እያጋባ ያለው። አሁን ስሜት እየተሰማት አይደለም ያለችው ሄርሜላ የምትሆን ጉድ እኮ ነው። በጣም ነው የሚያሳዝነው። እኔ እንጃ ብቻ እኔ ምን እንደምልሽ አላውቅም እህቴ። ያው እነሱ በጣም ስነ ስርዓት ያላት ልጅ ናትኝ። የእኔ ስነ ስርዓት ቢኖራት ኑሮማ ባለትዳር ወንዳ ታጠምድም ነበረ እኮ መጀመሪያ እኮ ነገርኩሽ እኮ ሚስት ናትኝ ባሏን መያዝ ያለባት አይደለም እንዴ? ከእሷጠበቀርቀካሊያለች መጣ መጣባት እሱ ፍቅር ነው ደግሞ ፍቅር ደግሞ መምጫው አይታወቅም ገባሽ እሱ የመጣባት ኦኬ ለማንኛውም አመሰግናለሁ ወቴን ለመናገር ካሰብሽ አመሰግናለሁ እንግዲህ ይህን ቪዲዮ ያዩታል ብዬ አስባለሁ እሺ ቻው ቻው እኔ እኮ በጣም ነው የሚገርመኝ እውነት ቤተሰብ በጣም ነው የሚገርመኝ ባለትዳር ወንድና ጥምዳ ያዘች ሴት ላይ ነው ተደርባ። አሁን እሷ ሩታን የምትናገረው ምን አይነት አስተሳሰብ ነው ግን ይሄ ረ በስመ አብ። ለማንኛውም ቤተሰብ ወዳቸዋለሁ። ይህን ቪዲዮ በደንብ አርጋችሁ ላይክ አድርጉ። ዘመኑ ተቀይሯል ቤተሰብ